ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? ይህ ሳምንታዊ የውሃ ልክ መሰናዷችን ነው። ውሃ ልክ በግንባታ ላይ ትኩረታቸውን ያደረጉ የተለያዩ ፕሮግራሞችን ወደ እናንተ በማድረስ ይታወቃል። ልክ በዚህ ሰዓትም ወደ እናንተ ይቀርባል። በዛሬው ቆይታችንም ሁለት የተለያዩ ፕሮግራሞችን ወደ እናንተ የምናደርስ ነው የሚሆነው። እኔ ዳዊት ጎሳይ ፕሮግራሞችን ወደ እናንተ በማድረስ ቆይታ የማደርግ ይሆናል። በአበይ ጉዳያችን ወይም ደግሞ በእይታ መሰናዷችን የግንባታ ጉዳይ የምንመለከተው የሐዋሳ የኮሪደር ልማት ይሆናል። እንግዲህ ሐዋሳ በቅርብ ጊዜያት ውስጥ የተለያዩ የኮሪደር ልማቶችን በማከናወን ፈንጥቃለች፣ አምሮባታል። ከነዚህ መካከል ደግሞ አሁን በግንባታ ላይ ያለ አንድ ፕሮግራም አንድ ቦታ የምንመለከት ነው የሚሆነው ይህ ቦታ ላይ ያለው የኮሪደር ልማት ምን አካቷል? ምንስ በውስጡ ይዟል የሚለውን ከባለሙያዎች ጋር ቆይታ አድርገንበታል። የግንባታ ሂደቱ ምን እንደሚመስልም ጭምር ተመልክተንበታል። ከሱ በኋላ ተመልሰን ደግሞ ሌላ ፕሮግራም የምንመራ ነው የሚሆነው። ከውሃ ልክ መሰናዶ ጋር መልካም ቆይታ እንደሚሆንላችሁ ተስፋ አድርጋለሁ። መልካም ጊዜ። የመንገድ መሰረተ ልማት መኪኖችን ከማጓጓዝ የዘለለ ፋይዳ የሌለው እስኪመስል ድረስ ለዘመናት የኢትዮጵያ መንገድ ግንባታ ውስን የመንገዱ ክፍሎችን ብቻ ታሳቢ ያደረገ ነበር። ከቅርብ ዓመታት ወዲህ በሀገራችን አዲስ የሆነው የኮሪደር ልማት እሳቤ ለዘመናት ይታሰብ የነበረውን የመንገድ ግንባታ አቅጣጫ ያስቀየርና አዲስ የግንባታ ጥበብን ያስተዋወቀ ሆኗል። ለእግረኛ ለሳይክል ጋላቢና ለመኪኖች የየራሳቸው መስመርን አበጅቷል። ሌሎች አገልግሎቶች ብዙ ጊዜ ተቀናጅተው ባለመሰራታቸው በየጊዜው መንገዱን የማፍረስና መልሶ የመጠገን ሂደትን ለመቅረብ ለማስረፍ የተቀናጀ ስራዎችን አስመልክቶናል። ይኸው ኮሪደር ታዲያ ይህንን የመሰለ የግንባታ ጥበብ ከውበት ጋር በአዲስ አበባ ብቻ ተወስኖ እንዳይቀር በሁሉም አካባቢዎች ስራው ተስፋፍቷል። የመንገድ ግንባታዎቹ እዚህም እዚያም ቀጥለዋል። በሐዋሳ ከተማም የኮሪደር ግንባታ ሀሳብ ከተጀመረበት ሰንበት በት ብሏል። እንዲያውም ተመርቆ አገልግሎት እየሰጠ ያለም አለ። በዛሬ ቆይታችን አንዱ የኮሪደር ግንባታ ላይ ትኩረት አድርገን ግንባታውን ከጥራት ከውበትና ከፍጥነት አኳያ የምንቃኝ ይሆናል። ያለንበት ቦታ ላይ የሚያምር ኮሊደር እና መንገድ እየተሰራ ነው ያለው። ግራ ቀኝ ያለው የእግረኛ መንገድ አለው፣ የሳይክል መንገድ አለው፣ እንደገና የግሪን ቦታዎች አሉት። የሐዋሳ የመጀመሪያ ኮሊደር በነገራችን ላይ በጣም ሰፊ መንገድ አለው። እንደገና የውሃ ፍሳሽ ማስወገጃ በጣም በጥንቃቄና በጥልቅ የተሰራ መንገድ ኮሊደር እና የእግረኛ የውሃ ፍሳሽ ማስወገጃ ነው ያለ። መንገዱ ከሳው ስፕሪንግ ሻፌታ የሚባል ነው። ይሄ ወደ 38 ኪሎ ሜትር አካባቢ ነው። ቀጣይ ደግሞ በሃይሌ ጀንክሽን እስከ ሀይሌ ሪዞርት የሚሄድ አንድ መንገድ አለ። ሌላው ሶስተኛው መንገድ ከዚህ ከግሎባል ገራጅ ወደ ታቦር ትምህርት ቤት የሚሄድ መንገድ አለ። አጠቃላይ ወደ 5.6 ኪሎ ሜትር አካባቢ መንገድ ስራ ነው የተሰራ ያለው ያ ነው ያለው። በአሁኑ ሰዓት ላይ ወደ 80% ተጠናቋል። ከሳው ስፕሪንግ እስከ ሻፌታ ያለው ሙሉ ለሙሉ የአስፋልት ስራው ተጠናቋል። አብዛኛው የእግረኛ የሳይክል መንገድ ስራዎች እሱም ተጠናቁ ነው ያለው። አጠቃላይ ፕሮጀክቱ ያው እንዳልኩት 5.45 ኪሎ ሜትር የሚሸፍን መንገድ ነው። መንገዱ በውስጡ 13 13 ሜትር 26 ሜትር የሚረዝም የአስፋልት በሁለት ሳይድ የሚይዝ አራት መኪና አራት አራት ሊያሳልፍ የሚችል መንገድና በሚዲያን ሁለት ሜትር ከዛ የእግረኛ የሳይክሌንና የግሪነሪ ከዛ የስማርት የላይት ቦታዎችን የሚሸፍን ነው ቶታል መንገዱ። ይሄ መንገድ ያው ዲሴምበር ሁለት ላይ ነበረ ኮንትራት ተፈራርሞ ተቋራጩ ወደ ስራ እየገባው አሁን ላይ አፈጻጸሙ አብዛኛው መንገድ ማለትም ከሳውዝ ስፕሪንግ እስከ ሻፌታ ያለው የአስፋልት ነጠፋ ስራ ሙሉ ለሙሉ ተጠናቋል። ቀሪ ከግሎባል ወደ ታቦር ትምህርት ቤት የሚወስደው ቀሪ የ600 ሜትር የአስፋልት ነጠፋ ስራ ና የእግረኛ የግሪነሪ ና የሳይክል ወይ ስራዎች ናቸው የሚቀሩት። የኮሪደር መንገዶች እንደ ሀገር ካበረከቱት የስራ ልምምድ አንዱ በፍጥነት የመገንባትና ለሚፈለገው ዓላማ ግንባታውን ብቁ ማድረግ ነው። በአዋሳ ከተማ ተገኝተን እንደተመለከትነው የመንገዶቹ ግንባታን በሚፈለገው ፍጥነት ለመስራት እየተካሄዱ የሚገኙ እንቅስቃሴዎችን ባለሙያዎች አጋርተውናል። መንገዱ በኮሪደር ልማት የተያዘ መንገድ ነው። ስፋቱ 50 ሜትር ወደ 2.1 ኪሎ ሜትሩ 50 ሜትር ስፋት ያለው ከዛ ውጭ ያለው ደግሞ በ40 ሜትር ስፋት የሚሰራ በአስፋልት ኮንክሪት የሚያርቅ እና በጎንና ጎን ደግሞ የእግረኛ መንገድ የሳይክል ሌን ያጠቀ ያካተተ የተለያዩ ኢንፍራስትራክቸሮች፣ የቴሌ፣ የኤልፓ የውሃ መስመሮችን ያካተተ ዘመናዊ መንገድ ነው እየተሰራ ያለው። የፋይዳውም ደግሞ ትልቅ ነው። ለአካባቢ በጣም ብዙ ነገሮችን እየከፈተ ያለው፣ በተፋጠነ መልኩ እየተሰራ ያለ ስራ ነው። በአሁኑ ሰዓት አሁን ያው በፍጥነት እየተሰራ ነው። ያው መንገዱንና ይሄ የውሃ ፍሳሹ ከበድ ያለ ጠለቅ ያለ ስለነበረ ባለፉት ጊዜያቶችም ያው ክረምት ስለነበረ በዛ ክረምት ላይም እየሰራን ነው። አሁን እንዳያችሁት መንገዱ ይሄ የኦልሬዲ አልቋል። የተወሰደ መንገድ ብቻ ነው የሚቀረን አሁን ግራና ቀኝ ያሉትን የእግረኛና የሳይክል መንገዶች እየሰራን ነው ያለነው። ጊዜውን ከመጠበቅ አኳያ በተሰጠው ጊዜ ነው እየተሰራ ያለው። በጣም ሰፊ ስራ ነው። በኮሪደር ልማት እሳቤ ተጀመረ ቢሆንም ስራው ግን በጣም ሰፊ ነው። የተለያዩ ምክንያቶች ያዘ ነው፣ መንገዱ ስፋት አለ፣ ሙሉ የመንገድ ስራ ነው የሚሰራው። ከዛ አንጻር ያው በጊዜው ለማጠናቀቅ እኛም የቀሩ ስራዎችንም በአንድ ወርስ ለማጠናቀቅ ነው እንቅስቃሴ እያደረግን ያለ ነው እንደታሰበው። በእርግጥ የመጀመሪያ ላይ ጊዜው በስድስት ወር ይጠናቀቃል ተብሎ የተገባ ፕሮጀክት ነው ነገር ግን ከፕሮጀክቱ ስኮፕ አንጻር ሙሉ ለሙሉ አስፋልት እንደ አዲስ የሚሰራበት ዘጠኝ ስላብ ከልቨርቶች ያሉበት፣ የድሬኔጅ ስራዎች ያሉበት፣ ስራዎቹ ሰፊ ከመሆናቸው አንጻር ተጨማሪ ጊዜያቶችን ያስፈለገበት አንዳንድ መነሳት ያለባቸው ይህ ከዩቲሊቲ ላይን ጋር የተገናኘ ነገሮች ስለነበሩ፣ እንደገና ደግሞ የተራዘመ የዝናብ ወቅቶችም ትንሽ ስራውን አፌክት አድርጎት አሁን ላይ ካለው አፈጻጸም ወደ ሰማንያ ነጥብ አምስት ፐርሰንት አካባቢ ስራው ተፈጽሟል። ቀሪ ስራዎቹን ግን ባጠረ ጊዜ፣ አንድ ወር ባልሞላ ጊዜያቶች ውስጥ አጠናቆ ለስራ ክፍት ለማድረግ አቅጣጫ ተሰጥቶት እየተሰራ ነው ያለው። የኮሪደር መንገዶች ግንባታ ከሌሎች የመንገድ ግንባታዎች የሚለያቸው በርካታ ሁኔታዎችን አካተዋል። የእግረኛና የተሽከርካሪ እንዲሁም የፍሳሽ አገልግሎቶችን በአንድ ላይ በማጣመሩ ምክንያት ግንባታው በርከት ያሉ ሀሳቦችን ያስተናግዳል። እንደሚሰሩት ግንባታዎች ብዛትና በፍጥነት ለማስረከብ በሚደረገው ሂደት ጥራት ከግምት ሊገባ የሚገባው ጉዳይ ስለመሆኑ አያጠያይቅም። እንዲያውም መንገዶቹ ቶሎ ከአገልግሎት ውጭ እንዳይሆኑ ለዘመናት አገልግሎት እንዲሰጡ ለማስቻል የሚደረጉ ጥንቃቄዎች ይኖራሉ። በተለይ በክረምት ወራት መንገዶች እጅግ ይፈተናሉ። ለዚህም የሚገነቡ መንገዶች ዝግጁ ሊሆኑ ይገባል። የበርካታ ግንባታ ባለሙያዎች የሚስማሙበት ነው። መንገዱ ያው በጥራት እየተሰራ ነው ያለው፣ በአስፋልት ኮንክሪት ደረጃ ነው እየተሰራ ያለው፣ ጥራቱ እየጠበቀ ነው። ኦልሞስት ወደ አራት መኪና ማሳለፍ የሚችልበት ደረጃ ነው የተሰራ ያለው። የሳይክል ሌን አለው። ጥራት ያለው ስራ ነው ሱም የተሰራ ያለው። የእግረኛ መንገዱም እንዲ ሰፊ ነው፣ ወደ አምስት ሜትር የእግረኛ መንገድ በሁለቱም ሳይድ ያለው ነው። ስለዚህ በጥራት እየተሰራ ያለ መንገድ ነው። በፍጥነትም በጥራትም ጥሩ ስታትስ መንገዱ ያው ጥራትና ስታንዳርዱን በጠበቀ ሞርዛን ከ15 ዓመት በላይ ዲዛይን ፔሪድ ያለው ነው። መንገድ ግንባታ ስታንዳርዱን ሌሎችን ቦታዎች እንደሚሰራ የአስፋልት የኮንክሪት የ5 ሳንቲም የአስፋልት ኮንክሪት ንጣፍ ከስር የቤዝ የሰቤዝ ና የምርጥ አፈር ሙሌት ስራዎች ተሰርተው በስታንዳርዱ በጠበቀ ለከ15 ዓመት በላይ ሊያገለግል በሚችል ሁኔታ ታሳቢ ያደረገ ነው ስራው የተሰራው። ስራው በጣም አስቸኳይ ነው። በፍጥነት የሚሰራ በኮሪደር ስራ አሰራር ሳቢ ስለሚሰራ ሌት ተቀን ነው እየተሰራ ያለው። ሰራተኛውም እኛም ሌት ተቀን ነው የምንሰራው። በፍጥነት ስራን በፍጥነት ማጠናቀቅ የሚቻልበት ሁኔታ ውስጥ ገብተን ነው እየሰራን ያለ ነው እና ትልቅ ልምድ ነው እንደ ካምፓኒም እንደ ሰራተኞችም ትልቅ ልምድ እያገኘንበትና ለቀጣይ ስራዎችም ጥሩ መሰረት እየጣለልን ያለ ስራ የእግረኛ መንገዶች በተለያዩ ሀገራትና ከተሞች የየራሳቸው ስታንዳርዶች አሏቸው። የፍሳሽ ሁኔታዎችን የሚቆጣጠሩበት መንገድና ለእግረኞች የሚዘጋጁ ንጣፎች ሁሉ በሚቀመጡ መመሪያዎች ይገነባሉ። የሐዋሳ ኮሪደር ከዚህ አንጻር ምን ተግብረዋል? ጥያቄያችን ነበር። ቴራዞ ነው የሚሰራበት ኃይልሱ እሱም በገባው ስፔሲፊኬሽን ባሉት ስታንዳርዶች ባለው በአክራ ሪኳየርመንት አክራ ስታንዳርድ ባሉት ሁኔታዎች ላይ ነው የተሰሩት ጥራቱም ከፍሳሽ ጋር የተነሳ ያው ብዙ ጊዜ ልክ ነው፣ መንገድን ሊያበላሽ የሚችለው ከፍሳሽ ጋር የተገናኘ ነው። ይሄ ግን ድሬኔጁን ስታንዳርዱን፣ የጠበቀ ስሎፑን የጠበቀ ስለሆነ ከውሃ ጋር የተገናኘ አፌክት ያደርጓል ተብሎ የሚታሰብ ነገሮች አይደሉም። ንክክነት ያለው ነገር ስላልሆነ ፍሳሹም የድሬኔጅ ማስወገጃ ባለበት በየ ሀያው ሜትር የድሬኔጅ ማስወገጃ ማኖሎች አሉት። በዛ ውስጥ እንዲገባ ታሳቢ ያደረገና በተወሰነ በሩቲንግ በሆነ እነ ማኖሎች አንዳንዴ ስልቴሽን ይዞ የሚመጣው ሰዓት ላይ እሱን ማጽዳት በሚቻልባቸው ሁኔታዎች ናቸው የሚሰሩት። በዛ ሁኔታ ስለሆነ ጥራቱን የጠበቀ ነው እየተሰራ ያለው መንገዱ። ያው በአሁኑ ሰዓት ምንም አይነት እንደዚህ አይነት ነገሮች በዲዛይን ሰዓት የታሰቡ ናቸው። በዲዛይን ሰዓት በሁለቱም ሳይድ የድሬኔጅ ሲስተም አለው። በሁለቱም ሳይት ትላልቅ የድሬን ሲስተም በፓይፕ የተሰራ አለ። ሌሎቹ ላይ ደግሞ ካናሎች የተሰሩ አሉ። ኦልሞስት ወደ አስር የሚሆኑ መለስተኛ ድልድዮች መንገዱን የሚያቋርጡ ተሰርተዋል። የውሃን ኢፌክት በጣም የቀነሰ እና በጥሩ ሁኔታ እየተሰራ ያለ ነው። አሁንም በምናየው ደረጃ የተጠናቀቀ አስፋልት ላይ ያለ ነው። ክረምትም አልፎበታል። ይሄ መንገድ የውሃ ችግሮችን እየታየበት አይደለም። ቢኮዝ አብዛኛው ነገር አብዛኛው ስትራክቸሮች የተሰሩለት ነው። ወደ ዘጠኝ አስር መለስተኛ ለልጆች አሉ መንገድ ላይ እነዛ ሁሉ ተጠናቀው ነው አሁን ስራው የተሰራ ያለው እና በደንብ ነው። የጎርፍ ማስወገዣውም በጥሩ ሁኔታ የተሰራ ስለሆነ የውሃች ውሃ ቀጣይ ላይ ጎርፍ ችግር ያመጣበታል የሚል ምንም አይነት ሳቢያ አይኖርም። የሳይክል መንገዶች ልክ እንደ ሌሎቹ የመንገድ አይነቶች ሁሉ የሚሰሩበት ሁኔታና ግብዓት እንዲሁም ስታንዳርድ የመንገዶቹን አመችነትና እድሜ ይወስናል። በሐዋሳ ኮሪደር እነዚህ ጉዳዮች ከግምት ገብተዋል ተብሏል። የሳይክልም ሌኑ ፕሌን ኮንክሪት አለው፣ ያው ስታንዳርዱ በሚያዘው በሪኳየርመንቱ መሰረት ከዛ ደግሞ አምስት ሳንቲም እቺ እንደ ፒግመንት ከለር ያላት ሴግመንት የሆነች የአስፋልት ሌን የምትሰራባቸው ሁኔታዎች ናቸው። እሱም ከለርፉል የሆነ ማለት ነው፣ ማቴሪያል ተጠቅሞ ነው የሚሰራው። እሱም በሪኳርመንቱ ነው እየተሰራ ያለው። የብዙ ግንባታዎች መዘግየት መንስኤ የበጀት ጉዳይና የማሽኖች አቅርቦት እንደሆነ በተለያዩ ጊዜያት በሰራናቸው ዝግጅቶች አስመልክተናል። የዛሬውን ፕሮግራም መሰረት ያደረግንበት የሐዋሳው ኮሪደር ግንባታ ይህ ችግር እንዳልገጠመው ተነግሮናል። ይህንንም ምክንያት አድርጎ ፕሮጀክቱ ለአፍታም አይዘገየም ይላሉ ባለሙያዎች። በተለየ ሁኔታ ነው እየተሰራ ያለው ስራው፣ ምክንያቱም ያለምንም መቆም ምንም አይነት የክፍያ ሁኔታዎች ያው ክፍያ ሁኔታዎች ሊዘገዩ ቢችሉ እንኳን ምንም አይነት የመቆም ሁኔታ የለም። ኮንትራክተሩ ተገቢውን መሳሪያዎች እያቀረበ ማቴሪያሎችን እያቀረበ ማሽነሪዎችን እያቀረበ በደንብ ኢንጀክት ተደርጎ ፋይናንሻሊም በደንብ ኢንጀክት ተደርጎ ስራው እንዳይቆም ተደርጎ ነው እየተሰራ ያለውና በኮንትራክተሩ አቅም አንጻር በጣም ትልቅ ፋይናንስ የፈሰሰበት ፕሮጀክት ነው። በደንብ ነው እየተሰራ ያለው። ምንም አይነት የመቆም የመስተጓጎል በገንዘብ ምክንያት የተከሰተ ነገር የለም። ስለሆን ባለ ባጀቱ ያው የአዋሳ ከተማ አስተዳደር ባጀት ተበይዞለት እየተሰራ ያለ መንገድ ነው። በጣም በፍጥነትና በጥራት ነው የተሰራውና ከአዋሳ ካሉ መንገዶች ለየት ያለና በጥራትና በስፋት የመጀመሪያ የሆነው ነው። እንዳያችሁት ወደ እያንዳንዱ ግራና ቀኙ ወደ አራት አራት መኪናዎች በአንዴ ማስተናገድ የሚችል ነው። ስለዚህ በሀዋሳ የመጀመሪያ ና በጣም ትልቅና የአማረ ቆንጆ መንገድ ና ኮሊደር ነው እየተሰራ ያለው። የአዋሳ የኮሪደር ግንባታን በአካል ተገኝተን ለመመልከት እንደቻል ነው። የመንገድ ግንባታው በአብዛኛው ቦታዎች ተጠናቋል። ቀሪ ስራዎች ቢኖሩም ኮንትራክተሩ ፕሮጀክቱን በጊዜ ለማስረከብ የሚያደርጋቸው እንቅስቃሴዎችን ጠይቀናል። አሁን እንደ አቅጣጫ ይዘን ያለ ነው በዚህ አንድ ወር ውስጥ ለማጠናቀቅ ፕላን ተደርጎ ነው እየተሰራ ያለው። ነገር ግን ባጠረ ጊዜ ተቋራጩ ቀንና ሌሊት ያው የኮሪደር ፕሮጀክት እንደሚታወቀው ቀንም ማታም ኤቭሪ ዴይ የሚሰራበት ሁኔታ ስለሆነ የተለያየ አሁን ላይ በአብዛኛው አስቸጋሪ የሆነው የስራ የአፈር ቆረጣ፣ የሙሌት ስራዎች እና የአስፋልት ነጠፋ ስራዎች የተጠናቀቀ ስራዎች ስለሆነ በአብዛኛው የሌበር ቤዝ ስራዎች ናቸው የሚቀሩት እና እነኝህ ሌበሮችን በመጨመር በየቦታው ስራዎችን ዳይቨርሲፋይ በማድረግ በተለያየ መንገድ ቢሰራ በአጠረ ጊዜያቶች ውስጥ ስራው እንደሚጠናቀቅ አምናለሁ። ለዚህም ተቋራጩን ይህንን ነገሮችን አቅጣጫ ይዞ እንዲሰራ አቅጣጫ ተሰጥቶት ወደ ስራ መግባቱን ለመግለጽ ወዳለሁ። አሁን በጣም ከፍተኛ ርብርብ እያደረግን ያለ ነው። የቀረን ስራ አንድ መንገድ ነው፣ ወደ ስምንት መቶ ሜትር የሚሸፍን መንገድ ነው። እሱም ኦልሞስት ወደ አስፋልት ደረጃ እያደረስ ነው ያለ ነው። ሶ በአንድ ወር ጊዜ ውስጥ ይህን ስራ አጠናቀን ለማስረከብ ነው ጥረት እያደረግን ያለ ነው። በዛ ጊዜ ውስጥ እንጨርሳለን። የከተሞችን ውበት ይበልጥ የሚያጎላው የኮሪደር ልማት በርካታ አዳዲስ የግንባታ ሀሳቢዎችን አስተዋውቋል። ጥራትን፣ ፍጥነትን፣ ቴክኖሎጂና ውበትን የዚሁ የግንባታ ሀሳቢዎች አካል መሆናቸውን በየአካባቢዎቹ በሚመረቁ የኮሪደር ልማት ስራዎች አስመልክቶናልና። ተመልካቾቻችን እንደተመለከታችሁት የእይታ መሰናዷችን በሐዋሳ ከተማ እየተካሄደ የሚገኘውን የኮሪደር ልማት ላይ ትኩረቱን አድርጎ የኮሪደር ልማቱ ምን ይመስላል፣ በተለይ ደግሞ የሚያካትታቸው ጉዳዮች ምንድን ናቸው፣ የግንባታ ሂደቱስ ምን ይመስላል፣ የሚለውን የቃኘንበት የእይታ መሰናዷችን የተመለከታችሁትን ይመስል ነበር። ከዚህ በማስከተል ወደ እናንተ የምናሻገረው ፕሮግራም ደግሞ ድንቅ መሰናዷችን ነው። የድንቅ መሰናዷችን ከሀገር ውጭ የሚገኙ በጣም አስገራሚ የምንላቸውን ከግንባታ ጋር የተያያዙ ጉዳዮችን ወደ እናንተ የምናደርስበት ፕሮግራም ነው። እኔ በዚሁ የምሰናበታችሁ ይመልሳችሁ ይሆናል። ሳምንት በሌሎች ባልደረቦች ከሌሎች ፕሮግራሞቻችን ጋር ተመልሰን የምንገናኝ ይሆናል። መልካም ሳምንት። ተፈጥሮን ከግንባታ ጋር በማጣጣም ምሳሌ የሆነች ከተማ ናት። ለዚህም የአትክልት ከተማ የሚል ስያሜን አግኝታለች። ሲንጋፖር ሰማይ ጠቀስ ፎቆቿን በአረንጓዴ የሸፈነች ትንሽዬ ከተማ፣ ግዙፍ የቱሪዝም መዳረሻ። በዛሬው የድንቅ መሰናዷችን የሲንጋፖር የውበት ምልክት፣ የዘመናዊ አርኪቴክቸርና ምህንድስና ማሳያ የሆነውን የማሪና ቤይ ሳንድስ ሪዞርትን ያገነባብ ጥበብ እናስቃኛችኋለን። በፈረንጆቹ የዘመን አቆጣጠር በ2006 የሲንጋፖር መንግስት የከተማዋን ቱሪዝም እና ኢኮኖሚ ለማሳደግ ከያዘው እቅድ አንዱ የማሪና ቤስ ሃንድስ ሪዞርትን መገንባት ነበር። ፕሮጀክቱ የተነደፈው በታዋቂው አርክቴክት ሞሼ ሳፍዲ ሲሆን ንድፉ የፀሐይ ብርሃንን ሙቀትና ቅዝቃዜንና የመሬት መንቀጥቀጥን ግምት ውስጥ በማስገባት ልዩ ልዩ ቴክኖሎጂዎችን ያካተተ ነው። የሪዞርቱ ጣሪያ ላይም የዝናብ ውሃ እንዲጠራቀምና እንደገና ጥቅም ላይ እንዲውል ተደርጎ የተገነባ ሲሆን በየአመቱም ከሰባት ሚሊዮን ሊትር በላይ የዝናብ ውሃ ጥቅም ላይ ይውላል። የማሪና ቤይ ሳንድስ ግንባታ እንደ አውሮፓውያን አቆጣጠር በ2007 ተጀምሮ በ2010 የተጠናቀቀ ሲሆን ግንባታው ሶስት ዓመታትን ፈጅቷል። በፍጥነት ለማጠናቀቅና የሰራተኞችን ድካም ለመቀነስም የተለያዩ የሆቴሉ ክፍሎች እንደ ግድግዳ መሠረትና ወለሎች በፋብሪካ ተመርተው እንዲገጣጠሙ ተደርጓል። በግንባታው ሂደትም ከ7000 ቶን በላይ ብረት፣ ኮንክሪት፣ መስታወት፣ አልሙኒየም፣ ግራናይትና እብነበረድ ጥቅም ላይ ውለዋል። ሶስት መንትያ ህንፃዎች በአንድ ጣሪያ የተገናኙበት ሪዞርቱ እያንዳንዳቸው 55 ወለል ያላቸው ሲሆን ከጣሪያው በላይ ያሉት 56ኛና 57ኛ ወለል ደግሞ ከ3900 በላይ ሰዎችን የሚያስተናግድ የመርከብ ቅርጽ ያለው ማለቂያ የሌለው የመዋኛ ገንዳ፣ መናፈሻ፣ የእግረኛ መንገድና የመመልከቻ ማማ እንዲኖረው ተደርጎ ተገንብቷል። አጠቃላይ የሆቴሉ ስፋትም አንድ ነጥብ ሁለት ሄክታር ሲሆን 2600 ክፍሎች አሉት። ማሪና ቤይ ሳንድስ የተገነባው በላስ ቬጋስ ሳንድስ ኮርፖሬሽን ሲሆን በዓለም ላይ ካሉ በጣም ውድ ከሚባሉት ሪዞርቶች አንዱ ነው። የፕሮጀክቱ አጠቃላይ ወጪም 8 ቢሊዮን ዶላር አካባቢ ነበር። ማሪና ቤይ ሳንድስ ሆቴል ብቻ አይደለም። በውስጡ ከ2100 በላይ መቀመጫ ያለው ዘመናዊ ቲያትሮችን ማሳያ፣ የኮንቬንሽን ማዕከልና የኤግዚቢሽን አዳራሾች፣ ሰፊ የገበያ አዳራሾችና የመመገቢያ ቦታዎች እንዲሁም የማሪና ቤይ ሳንድስ የውሃ ዳርቻ ጎን የሚገኘው የሎተስ አበባ የሚመስል ቅርጻቅርጽ ያለው የአርት ሳይንስ ሙዚየም ሌላኛው የሆቴሉ ውበት ነው። የማሪናቤ ሳንድስ ሪዞርት እና መመልከቻ ማማው ላይ በፍጥነት ለመውጣት የሚያገለግሉ ከ152 በላይ አሳንሰሮች አሉት። በግንባታው ሂደት ላይ መሐንዲሶች፣ አርክቴክቶች፣ የግንባታ ሰራተኞችን ጨምሮ ወደ 10 ሺህ የሚጠጉ ሰራተኞች ተሳትፈዋል። የማሪና ቤይ ሳንድስ ሪዞርት ለጎብኚዎች ክፍት ከተደረገ ጀምሮ በየዓመቱ በሚሊዮን የሚቆጠሩ ሰዎች ጎብኝተውታል። ይህም ለከተማዋ ትልቅ የኢኮኖሚ አቅም ፈጥሮላታል።